አዲስ አበባ ከተማ ባህል እያደረገችው በመጣው የበጎነት ተግባር የበርካታ ነዋሪዎችን በር ያንኳኩ፣ ያዘመሙ ጎጆዎችን ያቃኑ፣ የማህበራዊና ኢኮኖሚያዊ ችግር ተጋላጭ የነበሩ ዜጎችን ሕይወት የቀየሩ ስራዎች ተሰርተውበታል፣ በመሰራት ላይም ይገኛሉ። የከተማዋን ጉራማይሌ መልክ በመቀየር ዘመናዊ የአኗኗር ዘይቤን በመፍጠር ዜጎችን ከተጎሳቆለ ሕይወት ከማስወጣት ባለፈም በዚሁ የበጎ ፈቃድ ስራዎች ስራ አጥ የነበሩ ዜጎችን የስራ ባለቤት ያደረጉ የመስሪያ ቦታዎችም ጭምር ተገንብተዋል ተገኝተዋል። ለወገን በመሰጠት የቀናነት መገለጫ ከሆኑ ተቋማት መካከልም በሚድሮክ ኢንቨስትመንት ግሩፕ የተሰራው የበጎነት መንደር ውስጥ የተገነባው የመስሪያ ቦታ የዚሁ ማሳያ ነው። በስደት ህይወት ያሳለፉ ከጓዳ ያልወጡ በአስከፊየት ውስጥ ሲያልፉ የነበሩ እናቶችና ወጣቶችን የስራ ባለቤት ማድረግ ችሏል መንደሩ። ይሄ ድል ከመገኘቱ በፊት የቤት እመቤትና ከዛ ፊት ደግሞ በሰው ሀገር ሰራ ነበረ የሁለት ልጆች እናት ነኝ፣ እና ያው ስደት ነበረ ልጆችን ለማሳደግ ብዬ። በአሁኑ ሰዓት ግን በከንቲባችን በተፈጠረልን የስራ እድል መሰረት እዚህ በመስራት ላይ ይገኛለሁ። ሰላሳ ሶስት እናቶች በዚህ እንገኛለን። ስራም አልነበረኝም ከዛም በፊት። አሁን ይህን እድል አግኝቼ ልብስ ስፌት ባለሙያ አድርጎኛል። እየሰፋን ነው እንደምታየው፣ ህጻናቶችን አልጋ የሴት ልጅ ነበር ታውቃላችሁ፣ ብዙ ችግር ነበረ እና አሁን ተመስገን ነው፣ ስራ አግኝተን እየሰራን። እዛ ነበር የሰለጠን ነው እዛ ሰልጠነውን ነው። ያው ግቢውም አሪፍ ነው፣ ጥሩ ነገር ተምሬያለሁ። ያው የተሻለ ነገር ነው ያገኘሁት። ምን ሰራው ተደራጅተን ነው ይኸው ማዕከል ወደ ስራ መግባትም ሴቶች ከኢኮኖሚ ጥገኝነት ተላቀው ራሳቸውን ችለው ለቤተሰብ እንዲተርፉ እንዳስቻላቸው ነው የስራ እድሉ ተጠቃሚዎች የነገሩን። ማለት ሴቶች በፊት እንደልብ ወተን አንሰራም ነበረ። የቤት መቢኮን የቤት ሆነ ነበር የምትቀመጠው። ያው ሰው ሀገር ስደት ሄድን እንጂ በተርፌ ቤት ቤት ሆነ ነበር የምንቀመጠው። በአሁኑ ሰዓት ግን ይሄ ስራ ስለተፈጠረልን ወተን ራሳችን ገብተን እንድንወጣ አድርጎናል። እራሳችን የፈጠርናቸው ሱቆች አሉ ሱቆች ሱቆችን በማድረስ ነው እንትን የምንለው። በተረፈ እዚሁ ህብረተሰቡ ነው የሚገዛ። ብዙ ለውጥ አለው። ከበፊት ተሻለ ህይወት ነው። በፊት የምናገኘው እና አሁን በራሳችን ስርት የምናገኘው ትንሽ ለውጥ አለው። በዚህ የማገኘው ገቢ ያው ተከራይተን እየኖረን ጥሩ ነገር ነው ያገኘንበት። ያው እየሰራን ያው ቤተሰብም እንረዳለን። ያው የራሳችንንም እንትን ጀምረውን ከተስፋ መቁረጥ ነገን ወደ ማለም ና የተሻለ ህይወት ወደ መኖር ያሸጋገራቸው መሆኑንም ነው የገለጹት። ይህን እድልም አግኝተን እኛም ለመስራት ብለን እስከወጣን ድረስ ወደኋላ የምንልበት ነገር የለማ። እኛ ከሶስት ሺህ በላይ እንኳን መጋገር እንችላለን። ዋናው እኛ ትስስሩን ካገኘን ከሶስት ሺህ በላይ መጋገር እንችላለን። ማንኛውም ቢመጣ ማለት ነው፣ ለሆቴል፣ ለምግብ ቤት፣ ለሐዘን፣ ለሰርግ ለድግስ ለማንኛውም ነገር በታዘዝነው ነው መሰረት እንገኛለን። የበጎነት መንደርን ጨምሮ በበጎ ፈቃድ ስራዎች ቤትን ከማደስ ባለፈ በርካታ ዜጎችን የኢኮኖሚ ተጠቃሚ የሚያደርጉ ሱቆችን በመስራት ለዜጎች የተረፈ ስራ እየተሰራ ነው። የበጎ ፈቃድ ስራ ከመኖሪያነት ደግሞ ባለፈ ወጣቶች፣ እናቶች መረዳት መደገብ ብቻ ሳይሆን ራሳቸውን ችለው ሰልጥነው ሰርተው ህይወታቸውን የሚቀይሩበት ደግሞ የመስሪያ ወርክሾፖች በበጎ ፈቃደኝነት እየተሰሩ ነው ያለው። ከዚህ ኮምፓውንድ ውጭም በበጎ ፈቃድ የተሰሩ የንግድ ቤቶች በጣም ብዙ አሉ። ሰዎች ሰርተው እራሳቸውን ቀይረው ሌሎችንም ሊቀይሩ በሚችልበት አግባብ አርያ ሞዴል እየሆኑ የመጡበት ሁኔታ ነው ያለው። አዲስ አበባ ከተማ ከ2011 ዓመተ ምህረት ጀምሮ እያከናወነች ባለው የበጎ ፈቃድ ስራ ከ3 ሚሊዮን በላይ በጎ ፈቃደኞችን በድግግሞሽ ማሳተፍ ችላለች።